አንድ ትዳር ምን ያህል አማራሪ ቢሆን የልደት የራት ግብዣ ወደ ግድያ ያመራል? ሰዎች የራሳቸውን የተለያየ ግምት ይሰጣሉ። ባሏን የገደለችው ሚስት ግን ሁሉ ነገር ገደብ አለው፣ ሲያበቃ ያበቃል በማለት ለፈጸመችው ወንጀል ያለማስተባበያ ተናግራለች። ልዩ እይታ የዩቲዩብ ቻናል የተለያዩ ጉዳዮችን በተለየ አቀራረብ ያቀርብላቸዋል። በዛሬው እውነተኛ የወንጀል ታሪክ የማቀርብላችሁ የኢንግላንድ ነዋሪ የሆነችውን የ66 ዓመቷ ፔኔሎፒ ጃክሰን ታሪክ ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉ። ፔኔሎፒ ጃክሰን ከ22 ዓመት በላይ በትዳር የቆየች ስትሆን በስራዋም ጡረታ የወጣች የሂሳብ ሰራተኛ ነበረች። ታዲያ አንድ ቀን ከዚህ ሁሉ የትዳር ዓመታት በኋላ ባሏን ገድላለች። እንደ ራሷም ቃል ሁሉ ነገር ገደብ አለው ትዕግስትም ልክ አለው ሲያበቃ ያበቃል፣ ስትል ባሏን መግደሏ ልክ እንደሆነ ያለ ርህራሄ ተናግራለች። በደቡባዊ ምዕራብ ኢንግላንድ በምትገኝ ከተማ ውስጥ ነበር ፔኖሎፒና ባለቤቷ ዴቪድ ጃክሰን የሚኖሩት። ከዴቪድ ጋር ተጋብተው ከመኖራቸው በፊት ፔኖሎፒ ሶስት ትዳሮች ነበሯት። የመጀመሪያው ትዳሯ የጀመረው በ18 ዓመቷ ነበር። ሁለት ልጆችንም ከወለደች በኋላ ባሏ የሚያደርስባትን ጥቃት መቋቋም ባለመቻሏ ትዳሯን ለመፍታት ተገዳለች። ሁለተኛው ባሏ ደግሞ ከተጋቡ በኋላ ከተቃራኒ ፆታ ይልቅ ተመሳሳይ ፆታ እንደሚወድ ስታውቅ ፈታችው። ሶስተኛ ባሏ እራሱን አጠፋ። ሶስተኛ ትዳሯ ላይ ሆና ከአሁኑ ባሏ ዴቪድ ጋር ከትዳር ውጪ የፍቅር ግንኙነት ነበራት። ባሏ ሲሞትም በድብቅ የነበረውን በግላጭ በማድረግ ተጋቡ። ከሶስተኛው ትዳሯ የወለደቻትንም ልጅ ዴቪድ እንደ ራሱ አድርጎ ማሳደግ ቀጠለ። ልክ እንደ ፔኖሎፒ ትዳሮች ሁሉ ዴቪድም በትዳር ላይ ብዙ ታሪክ ያለው ሰው ነበር። ከእሷ በፊት ሁለቴ አግብቶ ፈቷል። ከመጀመሪያው ትዳሩም ሶስት ልጆችን አፍርቷል። ፔኖሎፒ እና ዴቪድ ስራ ቦታ ነበር የተገናኙት። እሱ ኤርፎርስ ውስጥ ሉተናንት ሲሆን እሷ ደግሞ የሂሳብ ሰራተኛ ነበረች እንደ አውሮፓውያኑ ዘመን አቆጣጠር ጥር 13 2021 የፔኖሎፒ 66ተኛ ዓመት የልደት በዓሏ ነበር ጊዜው የኮሮና ቫይረስ በዓለም አቀፍ ደረጃ በመሰራጨቱ ሰዎች ከቤት እንዳይወጡ ከተሞች የተዘጉበት ነበር በዚህም የተነሳ ፔኖሎፒ እና ዴቪድ በቤት ውስጥ እያከበሩ ነው ሴቷ ልጃቸው ደግሞ ከባሏ ጋር በመሆን በቪዲዮ ኮል አብሯቸው እያከበሩ ነው። በመሃል ጭቅጭቅ ይነሳል። የጭቅጭቁ ምክንያትም አንድ የምግብ አይነት ነው። ይህ ቀላል የሚመስል ነገር መነሻ ይሆንና በኃይለኛው ጸብ ይፈጠራል። ከልጃቸው ጋር የነበረውም ቪዲዮ ኮል ይቋርጣል። ፔኖሎፒም በጋለው ጸብ መሃል ከኪችን ውስጥ ቢላ በማንሳት የ24 ዓመት ባሏን ገደለች። ነፍሱ ከመውጣቱ በፊት ፖሊስ ጋር ለእርዳታ ቢደውልም ስልኩን ቀምታ በጭካኔ ገድሏለች። ፖሊስ በቦታው እስኪደርስ ድረስ ፔኖሎፔ ከፖሊሶቹ ጋር በተረጋጋ ሁኔታ በስልክ እያወራቻቸው ነበር። በስልኩ ውስጥም እርዳታ እንድታደርግለት ቢጠይቋትም በጭራሽ እንደማትረዳው ካልሞተም ድጋሚ እንደምትወጋው እየገለጸችላቸው ነበር ይህ ሁሉ ንግግርም ምንም አይነት ረብሻ በሌለበት በተረጋጋ ሁኔታ ነበር። ዴቪድ ጃክሰን እንደ አውሮፓውያኑ ዘመን አቆጣጠር 1996 ላይ ወንድ ልጁ ራሱን አጥፍቷል። ደብዳቤ በመጻፍም በተአምር እንደ አባቴ አይነት ሰው መሆን አልፈለግም በማለት ገልጾ ነበር። ከዚህ ሁኔታ በኋላም ዴቪድ ሌላ ሰው ሆነ፣ እጅጉን ተናዳጅ ኃይለኛና ፔኔሎፒን የሚመታ የተለያዩ ጥቃቶችን የሚያደርስ አይነት ባልሆነ። አብሯቸው የኖረችው ልጃቸው እንደገለጸችውም ዴቪድ በተለያዩ ጊዜያት የተለያዩ አይነት አካላዊን ጨምሮ ስነ ልቦናዊ ጥቃት ሲያደርስባት እንደነበረ ገልጻለች። በትንሽ በትልቁም ይጨቃጨቁ ነበር። ይሁንና ትዳሩ ግን ከሁለት አስርት አመታት በላይ መዝለቅ ችሎ ነበር። ይሁንና ትዳሩ አመታትን ማስቆጠር ቢችልም ሰላማዊ ግን አልነበረም። የልደቷ ቀን ላይ ከአቅሟ በላይ እንደሆነባት ተናገረች። ፖሊሶች ቤቷ ከመድረሳቸው በፊት በትዳሯ ስላሳለፈችው ስቃይና ከዚህ በላይ መቻል እንዳልቻለች በደብዳቤ አስቀምጣለች። ለማስተባበልም ጭራሽ አልሞከረችም። ለሚደርስባት ነገር ሁሉ ዝግጁ እንደሆነችና ዋናው ነገር ከሱ መገላገሏ እንደሆነ ለፖሊሶቹም ገልጻለች። ሲኦል እንዲገባ ምኞቷ እንደሆነም አልደበቀችም። ለዚህ ሁሉ ምሬት ያበቃትም በ24 ዓመታት ውስጥ ያሳለፈችው እንደሆነ ተናግራለች። በምስክርነቷም እንደገለጸችው ጓደኞቿን ማግኘት እንደከለከላት፣ በቲቪ የምታየው ነገር እሱ ካልፈቀደ እንደማታይ፣ ፌንት እስክታደርግ ድረስ ያንቃት እንደነበረ፣ ምንም አይነት ንግግሮችን ወደ ከባድ ጭቅጭቅ እንደሚቀይር ይህም በአመታት ውስጥ የተጠራቀመ ንዴት፣ እልህና ምሬት እንዳመጣባት ተናግራለች። አንድና አንድ የፈለገችውም ነገር ይቅርታ አጥፍቻለሁ እንዲላት እንደነበረ፣ እሱ ግን ሁሌም ጥፋቱን በሷ እንደሚያሳብብ ተናግራለች። ጥፋቷን ያለምንም ማስተባበያ በተረጋጋ አእምሮ፣ ራሷ በመናዘዟና ምንም እንኳን የተለያየ ጥቃት አድርሶብኛል ብትልም አንድም ቀን ለፖሊስ ሳታሳውቅ አብራው ለመኖር በመምረጧ ሙሉ ለሙሉ ጥፋተኛ አድርጓታል። በዚህም 18 ዓመት በእስር እንድታሳልፍ ተፈርዶባታል።